ሰላም ሰላም ወደ መቅደስ ውጪ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንገዳላችሁለን ጤና ለክታቤ ለማስገን እናንተ እንዴት ናችሁ? እንኳን በሰላም እንዴት መታችሁ። ወደ መቅደስ እንዴት መጣችሁ። በላይክ በሰብስክራይብ አብራችሁ እንቆዩ። በረከት ለምን ይኖረው። እህት ወንድሞቼ፣ እህቶቼ አብዛኞቹ የምትጎዱት እህቶች ስለሆነ ስለሆናችሁ እና በፍቅር ዙሪያ አንዳንድ ነገር እያልኳችሁ አብረን እንቆያለን። አንዳንድ ነገር እየዘከርኳችሁ ማለት ነው። አብረን እንቆይ። በላይክ ስትጀምሩት በላይክ ጀምሩ ማለት ነው እና በርቀት ጓደኛ ኑሯችሁ ጋር ተዋወቃችሁት የሚያወጣችሁ ሊሆን ይችላል። ከዚህም በስልክ የተዋወቃችሁት ሊሆን ይችላል እና እኔ በስልካችሁ ናችሁ ለተዋወቃችሁት ለተዋወቃችሁት ምክንያቱም ማንነቱን ሳታውቁ ማንነቱን ሳታውቁ እሱን ቤተሰቡን፣ ምኑን ሳታውቁ ብር ባትልኩ። ቤተሰብ እንኳን ቢያስተዋወቃችሁ እራሱ ሄዳችሁ በአካል ቤተሰቦቹን አይታችሁ? ማለት እሱ ሌላ ህይወት አለው የለውም የሚለውን ነገር አይታችሁ ተመልሳችሁ ከመጣችሁም በቃ ሁሉም ነገር ስትሄዱ ሁሉም ነገር ስለሚደርስ፣ እንዲያውም ፍቅራችሁ ካሸነፋችሁ ራሱ ሄዳችሁ አይታችሁ ያለበትን ሁኔታ ምናምን ነገር ለመጣ ነው። ስትሄዱ ራሱ በድፍረት ነው ይልሻል ማለት ነው። የሚያልደበቀሽ ነገር ካለለ ቤተሰቦቹ ምናምን በደንብ አስተዋውቀሽ ይህን እንዳላገባ ተምታ ያለሽ ማለት ነው። አሁን ጊዜው ጊዜ ከብታ ላይ ሚስት እያላቸውን አለና የሉም እና ጥንቃቄ ብናረግ ርቀት ሆናለና ርቀት ላለ ነው ስደት ያላቸው ይሄ ወንድሞች ወንድሞችን ያው እንደዚህ ትንሽ ሸጎጥ ሊኖሩ ይችላሉ፣ እና ጥንቃቄ ማድረግ ያለባቸው ማለት ነው። መጀመሪያ ምን ሰው በደንብ እሳት ልቁ ብራቸውን ምናምን እሳት ልቁ በደንብ ሳታዩት በድምፅ አታጣኑት፣ ልባችሁን ብራችሁንም አትስቱ ማለት ነው። በኋላ የምትጎዱት እናንተ ናችሁ የምትጎዱት። እና ጠንቀቀመው ላችኋለሁኝ። ስብራቱ ምንድን ነው? ሁለት ስብራት ነው የሚያገኝሽ። አንደኛ በቃ ያንን ሰው ብሎ ካርጎች ቢጠፋ አንድ አትይዥ ማንን እንድትይዥ አትችልም ማለት ነው ስልክሽ ላይ ብሎክ ካደረገሽ ቤተሰቦችን አታውቂም እህት ወንድምትን አታውቂም ሀገሩን አታውቂም ሰፈሩን አታውቂም ማለት ትሄጃለሽ እና ይህን ሳታታሪ በፊት እንዲህ በቃ ውድጄዋለሁ አፍቅሬዋለሁ ብለሽ ያለሽን ሁሉ ነገርሽን አትስጭ ልብሽንም አትስጭ ማለት ሙሉ በሙሉ አታፍቅሬ አታወሪ አይደለም እንደዛ ማለት ሳይሆን ብታውሪ ሙሉ በሙሉ መስጠት የለብሽም። ያነሰው ሰው ደንብ ሳታውቂው ሙሉ በሙሉ መስጠት የለብሽም። በማስተዋል በማስተዋል በታረቁት ደስ ይላል ማለት ነው። ፍቅር እኮ ማለት ፍቅርም አንዳንዴ ፍቅር በጣም ከባድ ነው ይባላል። በእርግጥ ከባድ ነው ግን

ከንቱ ጋር ልታውቁ ትችላለች ማለት ነው። ግን ስደት ላይ ይህን የሚያወራልሽን ብቻ ነው የምታምነኝ ወይም የሚያወራልሽን ወረድ የምታምነኝ ውሸት ማለት ነው። ይህ ንተሽ ነው የምትቀበይ ማለት ነው። ምክንያቱም ልጁ ወደሽዋል፣ አክራሽዋል እንድታጀው አትፈልጊም ማለት ነው። እሱ ያለሽን ሁሉ ነው የምታደርጊው ስለዚህ መቆጠብ አለብሽ። ከዚህ ከዚህ ድርጊት መቆጠብ አለብሽ። አውራቱን አውሪ ችግር የለውም። ማውራት ችግር የለውም። በፍቅር የምታወሪ ተገናኝተሽ ያንን ሰው ውስጥ የምታዩትስ ሙሉ ሙሉ ነገርሽን አሳልፈሽ አትስጪ ማለት ነው። ምክንያቱም አታውቂውም። ገና በስልክ ነው የምታውቂው። እንደገና ደግሞ ከዛ ሀገር ፍቅረኛ ይዛችሁ ነው የምንመጣችሁ። አንድ ጊዜ ብር እንዲሁ ብር ልከሽለት ማለት ነው። ከአንቺና ከገንዘብ ቤቱ እንደሚያስቀድም ማየት አለብሽ። ብር ልከሽለት ያንን ብር ልከሽለት፣ ከዛ በኋላ ይጠፋል ወይም ደግሞ ሰላም ያናግርሻል ማለት፣ ብር ውስጥ የሚያልቅ ድረስ በሰላም ያናገርሻል። ብሩ ትንሽ ሊያልቅ ሲል ደግሞ ይዘጋሻል ማለት ነው። እና አሁን ብዙ ነገር ብዙ ነገር ትማራላችሁ ሚዲያ ማለት ግን እኔ እንጃ፣ እኔ እንዴት እንደምትበሉኝት ብር ይሄን ያልተበላም ይሄን ያህል በቃ እንደዚህ ያለኝ። መቼም አቢባን የማያውቃት የለም። ከዛ ቤት የሚወረወረው በቃ ሴቶች በጣም የተጎዱ ሴቶች ናቸው። ስለዚህ የሰው ልጅ እኮ ከአንዱ ትምህርት ከአንዱ ሰው ከአንዱ ይማራል ማለት በአንዱ ጉዳት በአንዱ ሰው ካልተማረ ከዛ የሚወረወረው እኮ በቃ ዝም ብሎ አይደለም እነሱ እኮ መተው የሚያወሩት። ምክንያቱም ያልተጎዱ ሰዎች ይሄን እያዩ እንዲማሩት እንዲማሩ ትምህርት እንዲወስዱ ብለው ነው እንጂ እነሱ ያለፉበት ነገር ነው፣ ግን ትምህርት እንዲወስዱ ብለው ለእናንተ ራሱ ይሄ ጥሩ ነገር ነው ማለት ነው። ለመጠንቀቂያ ይሆናል። ሰውን አትመኑ ማለት አይደለም፣ ይናኑት፣ ግን አምናችሁ ደግሞ ሙሉ በሙሉ ራሳችሁን አሳልፋችሁ አትስጡ ማለት ነው። አቋርጠው ሀዘን ነው በቃ ሁሉ ነገር አውቃለሁ ምናምን ብላችሁ ወይ ቤት ልሰራም ስላችሁ ቤተሰብ አጠይቁ ስለ ቤተሰብ ምን እየሰራ ነው ምን ላይ ነው ብላችሁ አጠይቁ ዝም ብላችሁ እሱ ያላችሁን ሁሉ ሰምታችሁ በራችሁን እየላካችሁ እናንተ እዚህ ጉልበታችሁ ያልቃል እድሜያችሁ ያልቃል እሱ እኮ ሌላ ዞር ብሎ ሌላ ገና ትንሿን ልጅ ያገባል ማለት ነው እናንተ ግን አንደኛ ድን የሚባል ነገር አለኝ፣ ይሄ ቢሌት። ሁለተኛ የቤተሰብ ናፍቆት አለ። ቤተሰቦቻችን ትታችሁ ነው አዚ ስደት የሚመጣ ነው ማለት ነው። ስለዚህ በቃ በማስተዋል ነገር ብናደርገው ደስ ይላል ማለት ነው። ፍቅር ፍቅር እንደዚህ በቃ እንደዚህ እንትን ስትሉ በቃ ስታፈቅሩ አስታው ወደፊቱን የወደፊቱን ማሰብ አለባቸው አለበት ወደፊቱን እንድንማም በቃ የእናንተም በቃ አይከዳኝ አቆሮኛል እንደዚህ ብሎኛል የአፉን ብቻ አይደለም ማየት ያለባችሁ አፉ የሚናገረውን ሳይሆን በድርጊቱ ሄዱ ማለት በድርጊት ያሰው በአካል አግኝቷችሁ እጠብቋችሁ እጠብቅሻለሁ እስክትመጪ ድረስ እጠብቅሻለሁ ከዛ ቤተሰብ ታወቀሽ ምንለሽ በስነ ስርዓት እንደዚህ ተደርጎ በስልክ ብትታወሪ በአካልም ብትታወሪ ብትገኝ፣ ይሄ ምንም ለውጥ ነገር የለውም። ግን አዝለይ አንቺ ራስን አስከብረሽ መሄድ እንዳለብሽ ማለት ነው። ከዛ ግን የሆነ ነገር ፈልጎ ሲመጣ የሆነ ነገር ፈልጎ ሲመጣ ታውቂያለሽ አይደለም ጊዜ አንቺ ጓታ በማለት አለብሽ ማለት ያንን ነገር ስትቆጥቢ፣ አንቺ ማንነትሽን ካፈለገ አንቺ እንድትሄጂ ካፈለገ ከአንቺ ጋር ይቀጥላል ማለት ነው። ግን አንቺ ጋር መሆን አንቺ ጋር መቀጠል ካልፈለገ ደግሞ በቃ ምንጊዜም ለአንቺ አይደለም። ከሄደ ሄደ ነው፣ አብሮሽ ካልተቀመጠ ተቀመጠ ነው። ምክንያቱም አንቺ ያንን ሰው በገንዘብሽ ሸፍተህ ነው የምትገዢው፣ በገንዘብ ሳይሆን ማለት አንቺ ፈልገሽው እሱን ፈልጎሽ ሲሆን በጣም ደስ ይላል እንጂ ገንዘብሽን ፈለጉ ከሆነ ያነ ገንዘብሽ ሲያልቅ ነገዘቶሽ እንደማይሄድ ምን ዋስትናልሽ? አንቺ አሁን ገንዘብ ስትልኪለት ይወድሻል፣ እቃወድሻለሁ ይልሻል፣ አፍቅርሻለሁ ይልሻል፣ ምን በቃ ልቆ ልነሳልሽ፣ ሊቀመጥልሽ ምናምን ይላል ማለት ነው። ያነገንዘብ ስታቆሚ ደግሞ የሚዘጋሽ ከሆነ እንደዚህ ያለ ጓደኛ ካላችሁ ካሁኑ ብትርቁት ባይነኝ ማለት ነው። ማለት እናንተን አይደለም፣ አዛ ተልሶ ሰርታችሁ ተብሎ ገብታችሁ አብሯችሁ ለመኖር የሚጓጓቡት የእናንተን ነገር አያጠፋም። ብትልቁለት ራሱ ቁም ነገር ነው የሚያደርገው ማለት ነው። ቁም ነገር ነው የሚሰራበት እንጂ አንቺ የላክሽበት ከዛ እሱ አያጠፋም ማለት ነው እና እህቶች ተጠንቀቁ። ይህ ማለት ከዚህ ጋር አረብ አገር ላይ የእናንተን ልፋት፣ የእናንተን ድካም የሚረዳችሁ ነገር የለም። እኛ ራሳችን ያለንበት የምናገው ድካማችን ነቁ ያለበት ሰው ነው እንጂ የሰውን የሚያውቀው አሁን ሰው ሲያመው ነው። ሰው ካላመመ እየዛ ምን አይገኝም ማለት ነው እና እንደዚህ ስለሆነ የሚተራበትን ነገር እያወቃችሁ በቃ ዝ ስለምወደው ነው እንደዚህ ያደርጉት። እንዲ አይነ ጭፍን ብ መውደዳለ። እንዲ በቃ አይናችሁን ጭፍን አድርጋችሁ እንደዚህ መውደዳለ። ራሳቸውን በዚ ጠበቅ አለባቸው። ራሽን ስጠብቅ ይኮን ራሽን ጠብቀሽ አንቺ ምስታይ፣ እሱም እያከበረሽ ይሄዳል። ምክንያቱም በቃ ያናንሰው ሰው በራስሽ ከተማመንሽ ያ ሰው የአንቺ ከሆነ የአንቺ ነው፣ ፈጣሪ የአንቺ ካለው ማለት ነው። ወይም ብር ልከሽላትም ደግሞ ብር ምንም ብትልኪላት ምንም በቃ ጥቅም በጥቅም ብቻ የተሞላ ከሆነ ምንም ብታደርግላት ያንን ነገር ሲያል ከነገጠቶሽ ይሄዳል። ግን አንቺ እናትሽ ከወደደ አንቺ ጋር አላማ ካለው አብሮ ለማለት አብሮ ለመዝለቅ ነገር ሁለታችሁ ፍቅር አለ ፍቅር እሱም ሲያፈቅርሽ አንቺም ስታፈቅሪ ስትተሳሰቡ ነው እና ጥንቃቄ ያደርጉ ፍቶቻች ማለት ስምንት አመሰረች የምን ነገር በቃ አላስኩም። እንደዚህ አመሰረች የምን ነገር አላስኩም። የላኩለት እንደዚህ አድርጎ ጠፋብኝ ቤት ተሰራ ብሎ እንደዚህ ያደረገብኝ የሚል በስቷልና። እና ጠንቀቅ በሉ። በሌላ ቪዲዮ ስለምናይ እስከምንገኝ ድረስ ሰላም ሁኑልን። ሰላማችሁ ብዙ ይበል። አብራችሁን ስለተከታተላችሁ፣ አብራችሁን ስለቆያችሁ፣ ቪዲዮውን ስላያችሁልኝ አመሰግናለሁ። ቻው።